ወደ ኤርትራ የተላኩ ዴሌጌሽን እንዳሉ ለአብይ ሽምግልና ተብሎ የተደረገ ጉዞ አለ። ይሄ ተጨባጭ መረጃ ነው። ያው አብይ ምንድን ነው ያደረገው? ከቅርብ ጊዜ ወዲህ አሸማግሉን ሬ የሽማግሌ ያለ ብሎ መጀመሪያ ደብዳቤ ለዩናይትድ ኔሽን ሴክሬተሪ ጀነራል እንደላከ ያው ሁላችንም የምናስታውስ ነው። ያንን ደብዳቤ በሰፊው ተዘግቧል። ዩናይትድ ኔሽን የተባበሩ መንግስታት ዋና ጻፊው ደግሞ የአብይነ ቤቶታ ምንም እዚህ ግባ የተባለ እንትን አልሰጠም። ሬኮግኒሽን እንኳን አልተሰጠም። እና ለምን የአብይ ማንነት ስለሚታወቅ ውሸታም ስለሆነ የዓለም መሪዎች ለአብይ ቦታ አይሰጡም ውሸታም ስለሆነ ስለዚህ በተባበሩት መንግስታት ምንም አላገኘም ከዛ ቀጥሎ ለአውሮፓ ህብረት አሸማግሉኝ ከኤርትራ ጋር ብሎ ደብዳቤ ልኮ ሰዎችን ልኮ ምንም መልስ አላገኘም ከዛም ለፈረንሳይ በግል ሂዶ እረ ባካችሁ አሸማግሉኝ ከኤርትራ ጋር ብሎ በጣም ለምኖ አልተሳካለትም። ለአሜሪካ መንግስትም እንደው ከኤርትራ ጋር ንግግር ፈልጋለሁ አሸማግሉኝ ብሎ በውስጥ በኩል በጣም ጥረት አድርጎ ነበር። አሁን ሰሞኑን ደግሞ በኬንያ በኩል ሽምግልና ልኳል። በኬንያ በኩል በዊሊያም ሩቶ አሁኑ የኬንያ ፕሬዚዳንት በኩል እዛ ሩቶን አግኝቶ አግኝቶ እንደው ባክን ቅበረኝ ብለው በኬንያ በኩል ሽምግልና ለኤርትራ ልኳላቢ ከናይሮቢ ዴሊጌሽን ወደ አስመራ ተልኮ ንግግሮች ተጀምሯል። እንግዲህ ሩቶ እንግዲህ ሩቶ ተቀብሎ ይህንን የአብይን አቤቱታ ተቀብሎ ሰዎችን መድበው ቲም መድበው የዴሊጌሽን የኔጎሽዬሽን ቲም በአስመራና ናይሮቢ ከዛ አዲስ አበባ የሚመላለሱ ሰዎች ተመድበዋል። ይህ እንግዲህ የአብይ አቤቱታን ተቀብሎ በኬንያ በኩል አሸማግሉኝ እንደው ከኤርትራ ጋር ንግግር ጀምራለሁ ብሎ አብይ ይሄንን ነገር ጀምሯል። ይሄ ከምሩ ነው ወይስ በኋላ እንመጣበታለን። ለምንድነው ይሄ ነገር የተጀመረው? ለምነው በጣም ዲቴል በኋላ እንመጣበታለን። እንግዲህ ይሄ በኤርትራ በኩልም ምላሾች እንደተሰጡ ለዴሊጌሽኑ ከናይሮቢ ከኬንያ የተላከ ዴሊጌሽን አስመራ እንደደረሰ፣ ከዛም የአስመራ መንግስት ደግሞ ምላሽ እንደሰጡ ያንንም መረጃ ይዘናል። ኤርትራ በበኩሉ ፕሪኮንዲሽኖችን አስቀምጧል። አብይ ሽምግልናን ከኤርትራ ጋር ሰላም ፈልጋለሁ ብለው ንግግር ከምሩ ከሆነ ኤርትራውያን ጥያቄ ፕሪኮንዲሽን አስቀምጠዋል። አብይ ከምሩ እንዳልሆነ ያው ሰው ማንም ሰው ስለሚገባ ስለሚረዳ ፕሪኮንዲሽን አስቀምጠዋል። አንድ ሁለት ሶስት ፕሪኮንዲሽኖችን እንዳስቀመጡ ከዲፕሎማቲክ ምንጮች ነው ያገኘው አንደኛ ይሄ ከኤርትራ ጋር ሰጣ ገባ የጀመረው አብይ ራሱ ነው አብይ ራሱ አሰብ የኛ አሰብ ከኛ ብሎ ፕሮፓጋንዳ ለሁለት ዓመት ተከታታይ የጀመረው ዐቢይ አህመድ መሆኑ ኤርትራውያን ይሄንን አስቀምጠዋል። ሲጀመር ኤርትራ እኛ ይሄንን አልጀመርንም፣ ይህንን ጦርነት እኛ አልፈለግንም፣ የፈለገው ዐቢይ ራሱ ነው። ምንድነው አሰብየኛ ነው፣ ከፈለግን ደግሞ እስከ አስመራ እንሄዳለን የሳያሰፈ ወርቄን እንገረስሳለን። እና አብይ ናቸው ከመከላከያ ሰራዊት ከኢትዮጵያ መከላከያ ሰራዊት እስከ አብይ አህመድ ይሄ ናሬቲቭ ለአንድ አመት ሙሉ፣ ለሁለት ዓመት ይቅርታ አድርጉልኝ፣ ለሁለት ዓመት ሙሉ የዘለቀ ፕሮፓጋንዳ እና የጦርነት ዝግጅት ያደረገው አብይ አህመድ ነው፣ እኛ ኮ እዚህ ውስጥ የለንም የምል አንድ ፕሪኮንዲሽን ያስቀመጡት። ስለዚህ አብይ አህመድ የአሰብ የኛ ሰብ ኬኛ የሚባለውን ትርክት በአደባባይ ማቆም ይችላል ወይ? በአደባባይ እንደጀመረ የኢትዮጵያ ሕዝብን በዚህ ዙሪያ መቀስቀስ ስለጀመረ ይህንን በአደባባይ ማቆም ይችላል ወይ ዐቢይ ብሎ ጠይቋል። ይህንን በአደባባይ ወጥቶ እኛ አሰብ የኛ ሰብ ኬኛ አላልንም አሰብ የኤርትራ ነው ብለው እኛም ከዚህ በኋላ ፕሮፓጋንዳ አናደርግም፣ ጦርነት ከኤርትራ ጋርም አንገጥምም ብሎ በአደባባይ መጀመሪያ መናገር ይችላል ወይ? ይህንን መቀልበስ ይችላል ወይ? የጀመረውን ነገር የፕሮፓጋንዳ እና የጦርነት ዝግጅት መቀልበስ ይችላል ወይ? ይህንን በአደባባይ የሚናገር ከሆነ ወደ ኔጎሽዬሽን መግባት ይቻላል። አንዱ ፕሪኮንዲሽን እንግዲህ አብይ ወጥቶ ከዚህ በኋላ ከኤርትራ ጋር አንዋጋም ስለ አሰብም አናነሳም ብሎ በአደባባይ አብይ እንዲያወራ ነው። እንግዲህ አንዱ ፕሪኮንዲሽን የተባለው በኤርትራ በኩል አንዱ ፕሪኮንዲሽን ይሄ ነው። ሁለተኛ ፕሪኮንዲሽን፣ የጦር ዝግጅት አለ። ኤርትራን ለመውረድ አብይ በአፋር በኩል የተለያዩ ኃይሎችን አዘጋጅቶ ንቅናቄ ጀምሯል። ከኤርትራ የተወጣጡ ኃይሎችም በአብይ የሚደገፉ ኃይል አፋር ውስጥ አፋር ውስጥ ልምምድ ያደርጋሉ፣ የጦር ዝግጅት ያደርጋሉ። ይሄ የታወቀ ነው። ይሄንን መበተን ይችላል ወይ አብይ የጦር ዝግጅት የኢትዮጵያ መከላከያ ሰራዊትም ጦር ዝግጅት አለው። እስከ አሰብ እንሄዳለን፣ ሀያ ኪሎ ሜትር ስልሳ ኪሎ ሜትር የሚባለው ነገር። ከዛ የኤርትራ ህዝብ እኮ ሶስት ሚሊዮን ነች እኛ ደግሞ ይሄን ያህልንን። ስለዚህ በህዝብ ላይ ያነጣጠረ የጦር ዝግጅት አብይ ማቆም ይችላል ወይ? አንዱ እሱ ነው። ሌላ ደግሞ ሌላው ፕሪኮንዲሽን ትግራይን መውረር የሚፈልግ ከሆነ አብይ ትግራይን ከወረረ ለእኛም እንደሚመጣ ስለምናቅ የትግራይን አለመውረር ማረጋገጥ ይችላል ወይ አብይ ብሎ በጣም ይሄ እንግዲህ ከባድ ጥያቄ ነው አሁን ከኤርትራ ፕሪኮንዲሽን ተብሎ የተቀመጠው አብይ ትግራይን የሚወረር ከሆነ ቀጣዩ እኛ መሆናችንን እንረዳለን። ስለዚህ ዐቢይ ትግራይን መውረር አይችልም። ከወረረ እንግዲህ ከኛ ጋር ሰላም ፈጥሮ ትግራይን መውረር ከባድ ነው። ቀጣዩ ጦርነት የኛ መሆኑን ስለምንረዳ ያንን አለመውረሩን ማረጋገጥ ይችላል ወይ ነው። ከዛ ምንድነው የሚነሳው? አይ ትግራይ እኮ የውስጥ ጉዳይ ነው፣ የዶሜስቲክ እሹ ነው፣ የኢትዮጵያውያን ጉዳይ ነው እንጂ ኤርትራ ኤርትራ ወደ ትግራይ ውስጥ መግባት የለባትም፣ የትግራይ ፖለቲካ የኢትዮጵያ ጉዳይ ነው ምናምን የሚባል በአብይ በኩል ይነሳል። ምንድነው አሁን ትግራይ የውስጥ ፖለቲካ ነው የሚባል ነገር በዚህ ሰዓት የለም። ኦሬዲ ትግራይ ላይ ጄኖሳይድ ታውጆ ትግራይ ከምድር ገጽ እንድትጠፋ ለማድረግ ተሞክሯል። ነገር ግን የትግራይ ሕዝብ በራሳቸው ጥረት ቀርቷል፣ እግዚአብሔርም ረቷቸው ቀርቷል። አሁን አብይ ምንድን ነው እያደረገ ያለው? ኤርትራን ለመያዝ እየሞከረ ነው ማለት ነው በዚህ በዚህ ሂደት፣ ስለዚህ አሁን ኤርትራ በበኩሉ የተለያዩ ፕሪኮንዲሽኖችን አስቀምጧል። እነኚህ ፕሪኮንዲሽኖች ደግሞ ለአብይ የሚከብዱ ናቸው። ቀጥለው አብይ ይሄንን ይቀበላል ወይ? ምንድን ነው የአብይ ታርጌት? ወደ ስኩዌር ዋን መመለስ ነው። የስኩዌር ዋን ስንል የ2018 ሲናሪዮን ይፈልጋል። ትግራይና ኤርትራን በተመለከተ የ2018 እንደ አውሮፓ አቆጣጠር የነበረው የትግራይና የኤርትራ ግንኙነት ምንድን ነው የሚመስለው? ኦቪየስሊ ትግራይና አስመራ ጠላቶች ነበሩ በዛን ጊዜ። ስለዚህ አብይ ያ ሲትዌሽን እንዲመለስ ይፈልጋል። በዛ በኩል ኤርትራ መያዝ ይፈልጋል ማለት ነው በዚህ ሰዓት። ስለዚህ አሁን አብይ እንቅስቃሴ ጀምሯል የለን ወደ ለአስመራ ሽምግልና ተልቋል። በኬንያ በኩል